ሰው እንዳምን ያስገድደኛል ተፈጥሮ። የምኖረው ከሰው ጋር ስለሆነ ማለት ነው። የሚገርመው እሱ ነው። አንዲት ሴት ታክማ ልትመረመር ልብስ አውልቂ ስትባል አይ ወንድ ነው ብላ ትጠራጠረ ትፈራው። ያንን ማመኑ ግን ኃይሉ በጣም ነው የሚገርመው። የሚያምን ሰው ሁሉ መታመን ይችላል። እውነት ነው። እንዴት? ከምናምንበት ነገር ወይንም ዋጋ ከምንሰጣቸው ነገሮች መካከል 99 በመቶ ያህሉ ከእምነት እንደሚመነጭ ይነገራል። በመሆኑም የህይወት አስኳሏ እምነት ነው ተብሎ ይታሰባል። ለመሆኑ እምነት ምንድን ነው? እምነት በጣም መሰረታዊ ነገር ነው። በራስ እምነት ከሌለ ሰከንዶችን ህይወት ማራዘም አትችለም? እምነት ከሌለ እጆችህ ለህይወት የሚያስፈልግ ምግብ ቆርሰው መብላት አይችሉም። ምክንያቱም የሚቆርሰው እንጀራ ይኖረኛል እምነት ነው። ይህም ራሱ ምናልባት የምታምኑ ነገር እምነት የምትጥልበት ነገር ዋጋው መጠኑ ሊለያይ ይችላል። እኔን የሚያምነኝ ሰው ከእኔ የሚፈልገው የሚጠብቀው ነገር አለ ማለት ነው። እኔ የማምነውም ሰው ከሱ የምጠብቀው እንዲያደርግልኝ የምፈልገው የተመረኮዝኩበት ምርኩዝ ነገር አለኝ ማለት ነው። አንድ ሰው ላይ ይሄ ያረኩት ጫማ እኔን ይሸከማል፣ ከታችም ወደ ላይ የሚገፉ ኃይሎች ሊጎዱኝ የሚችሉትን መቋቋም ይችላል እኔንም ገፋው መሸከም ይችላል ብዬ እምነት ጥይበት ነው። እምነት ባልጥልበት አንድ እርምጃ ከቤት ያልወጣ፣ እያንዳንዱ ነገሮች እምነት የጣልክባቸው ሰውነትን የሸፈንክባቸው ልብሶችም እምነት ሰጥታቸው ነው። በበቂ ይሸፍኑኛል፣ ይከልሉኛል። ልክ እንደዚህ ሁሉ በዙሪያ ለምሳሌ የምትመሰርተው ጓደኝነት እምነት ጥለህበት ነው። እምነት መጣል ካልቻልክ ስንዝር ህይወትህ አይንቀሳቀስም። እንደሁም ከምንም በህይወት መሰረታችን ላይ ትልቁ ኃይል እምነት ነው። ታዲያ ለእምነት ይህንን ትርጓሜ ወይም ብያኔ መስጠት ከቻልን እምነት ጋር ተያይዞ የሚቀርበው ወይም የሚነሳው ማመን ነው። በሰው ልጅ ሕይወት ውስጥ ማመን እንዴት ሊፈጠር ይችላል የሚለው ሌላኛው ሀሳብ ነው። ሰው ሲፈጠር በመጽሐፍ እንደተገለጸው ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት እንፍጠርለት ተብሎ ሰው እንዲህ አሁን ዳለበት መባዛት የመጣ ነው። አንድ ሆኖ ተፈጥሮ ከዛ ሔዋን ከጎኑ ስትፈጠር እነሱ ደግሞ ዘራቸውን እየተኩስ ሲመጡ የምንመለከተው ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ያስፈልገዋል እና የሚያምኑ ያን የሚመቸውን ረዳቱን ነው። እና በተፈጥሮ ሰው ሲፈጠር ረዳት ፈላጊ ነው፣ ድጋፍ ሰጪ ፈላጊ ነው። እንደዚህ የሚያምነው ሰው ባያስፈልገው ኖሮ በአምላክ ብቻ ማመኑ የሚበቃ ቢሆን ኖሮ እንደዚህ ባልተባለ ነበረ። ስለዚህ ሰው ፈጣሪውም ብቻ ሳይሆን የሚያምነው ሰውም ያስፈልገዋል ማለት ነው። የሚረዳው ሰውም ያስፈልገዋል ማለት ነው። ስለዚህ ምንጩ መጀመሪያ የሰው ተፈጥሮ ነው። ተፈጥሮ እንዳምን ያደርገኛል። እኔ ሰው እንዳምን ያስገድደኛል ተፈጥሮ የምኖረው ከሰው ጋር ስለሆነ ማለት ነው እና ሰውን ሳላምን ፍጹምነቴን ከሰው ዜሮ አድርጌ ልኖር አልችልም። የተንጠለጠለ የሽቦ አጥር ዘለህ አምነህ ልታንቀው ትችላለህ። የምታስቀምጠውም ሚዛን አለ። መሬት ላይ የፈራኸው ነገር ይኖራል። ደመነፍስህም እንድታምን ያደርጋል። ከዚህ ዘለት ሽቦን አጥር አምነኸው ያስጥለኛል ብለህ ትንጠለጠል ትችላለህ። እኔ ፖሊስ አምናለሁ፣ ለምሳሌ ፖሊስ ማምነው ይደግፈኛል፣ አላፊነት አለበት፣ ይጠብቀኛል ብዬ አምኜ ነው። ትዳሬን አምነዋለሁ። ትዳር ተቋም ነው። እዚያ ተቋም ውስጥ ሕግ አለው። ይሄ አእምሯዊ ሕግ አለው፣ ህሊናዊ ሕግ አለው፣ ተቋማዊ ሕግ አለው ያ ህግ እንዳምነው ያደርገኛል ማለት ነው። ትዳሬ እንዳምነው ባለቤቴን እንዳምናት ያደርገኛል። ከውስጥ የሚመጡ ኃይል አለ። ብዙ ኃይሎች አሉ። ራስን ስንስብ፣ ወደ ራስ ስንመለከት፣ ገፊ ምክንያቶች ለእምነታችን መሰረት ናቸው ብዬ አስባለሁ። እምነት እንድጥልበት የሚያደርገው ምንጩ የሰዎች ነባራዊ ሁኔታ ነው። አቅማቸው፣ እውቀታቸው፣ የህይወት ተሞክሯቸው በስልጣን ላይ ያሳዩት ብቃት ይሄ አካዳሚክ ኤክሰለንስ የምንለው ማለት ነው፣ ስኪል የምንለው ይሄ ኮምፒተንሲ። በአንድ ነገር ላይ አንድ ነገር ሰጥተኸው አደራ አስጠብቀው፣ በዛ ታምኖልህ ሲገኝ ፈጽሞልህ ሲገኝ አድርጎልህ ሲገኝ የእምነት ምንጭ ሆኖ ይቀጥላል። ያን ሰው እንድታምነው፣ እንድትመረኮዝ፣ እንድትደገፈው ያደርጋልና እነዚህ ጉዳዮች የእምነት ምንጮች ናቸው ብዬ አምናለሁ። አንድ ምሳሌ እናንሳ። አንድ ሰው የጤና እክል ገጥሞት ወደ ሆስፒታል ይሄዳል። ታዲያ ታማሚው በሆስፒታል የሚያገኘውን ሐኪም ማንነት፣ የያዘውን ዲግሪ፣ የሐኪሙን ብቃት ላያውቅ ይችላል። ግን ያ ሰው በጠና ስለታመመ ለሕክምናው ሲል ሁሉን የሰውነት አካሉን ለሐኪሙ ይሰጣል። ከሕክምናውም በኋላ የተሰጠው ነው የመድኃኒት ማዘዣ ይዞ ወደ መድኃኒት ቤት ሄዶ ይገዛል። እሱም ወደ ቤቱ ይወስድና በማዘዣው መሰረት ይወስደዋል። ታማሚው ይህንን ሲያደርግ ሁሉን ነገር ከልቡ አምኖ ነው። እንዴት ሊፈጠር ይችላል? የሚገርመው እሱ ነው። የማታቀውን አካል ብዙ ጊዜ አምኖ አሁን የጠቀስካቸውን ነገሮች ሁሉ ይደረጋሉ። ትልቁ ማስረጃ የጠቀስከው ህክምና ላይ ነው። ሄደ ያንን ያክል እምነት ሰጥተኸው፣ እንግዲህ ወደ ራስህ የሚመጡ መድሃኒትም እስከ መዋጥ ወይም አካልን ገልጦ እስከማሳየት አምነህ የምትሰጣል። በጣም ከባድ ትግል ነው እዛ ድረስ ሄዶ፣ አንድም ከውስጥ የተገደደበት ጉዳይ አለ። አስገዳጅ ሁኔታዎች ውስጥም አሉ እኮ ለማመኑ ፈቃደኛም ሆነ ታምናለህ፣ ተገደም ታምናለህ። ለምሳሌ ህመሙ አስገዳጅ ምክንያት ሆኖታል ለማመኑ መፍትሄ አገኛለሁ ብሎ እርግጠኛም ሆኖ ሄዷል። አንዳንድ ጊዜ እርግጠኛ መሆን በራሱ ፍቱን መድኃኒት ነው። ያንን ሰው አምኖ መሄዱ በራሱ የህመሙን ግማሽ ድረስም ስለቀነሰለት ምልበል ያን ሰው የሰጠው መድኃኒቶች በትክክል እንደሚያድኑት ተቀብሎ ይወስዳል፣ ይድናል። ያንን ማመኑ ግን ኃይሉ በጣም የሚገርመው። አንዲት ሴት ታክማ ልትመረመር ልብስ አውልቂ ስትባል አይ ወንድ ነው ብላ አትጠራጠርም፣ አትፈራውም። ሙያው ያንን እምነት ያመጣል ተብላ ስለምታምን ማለት ነው። በቤተ እምነታችን ሰው ንስሐ አባቱ ላይ ሄዶ ሰው ገድያለሁ ብሎ ይናገራል። እናብቱም ተከሶ አልገደልኩም የሚል ሰው ሊሆን ይችላል፣ ወይም ፈርቶ የተደበቀ ሊሆን ይችላል። ንስሐ አባቱ ላይ ሄዶ ግን ሰው ገድያለው ብሎ ይናገራል ወይም በሚስቴ ላይ እንተሰስቼ ወድቅ ያለው ዝሙት ፈጽም ያለው ብሎ ይናገራል። ሄዶ ለንስሐ አባቱ ምንድን ነው ያመጣው? ይሄ ተቋማት የሚያመጡት ወይም ህግ የሚያመጣው እምነት አለ። አንድ ወቅት እሱ ነው። ከሙያችን አንጻር ከተሰጠለብን ኃላፊነት አንጻር ሰው እኔን በሙያዬ በፋርማሲነት የሚያምነኝ ያ ሙያዬ ስለሚያስገድደው ነው። የጸጥታ ኃይሎችን የምናምናቸው ያ ሙያቸውን ስለሚያስገድደን ነው። ካህናትን የምናምናቸው ወይም የሃይማኖት አባቶችን ስለምናምናቸው ያ የተሰጣቸው አደራ እምነትን ያስጠብቅልኛል ብዬ በሙሉ እምነት ስለምጠብቅ ነው። ደስ እራሷን ታምነዋለች በውስጧ ያለውን ሀይል በውስጡ ያለውን መንፈሳዊ በውስጡ ያለውን ነገር ታምነዋለች በትክክል ይህን ያልኩበት ምክንያት ምንድን ነው ህይወት ቀላል አይደለም የህይወት ጉዞ በራሱ በጣም ነው የሚያዝለው እና ያንን አድካሚ ነገሮችን ማለፍ ች ያለው ብዬ ነው ማስብ ብዙ ነገሮችን የህይወት ዘመኔ ምናልባት መካከለኛ እድሜ ላይ ሊሆን ይችላል ግን ቀላል ህይወት አይደለም ከፈጣሪ በታች የተሾምከው ራስህ ነው ያንን ኃይልህን መቀበል ካልቻልክ ያንን ኃይልህን ማመንና ወደ ውጤት መለወጥ ካልቻልክ የትም አደርስም ሶ ብዙ ነገሮችን አልፌያለው ወይም በህይወቴ ልሰራቸው ያስቀመጥኳቸው ግቦች ነበሩ የደረስኩባቸው አሉ ለነገም ተስፋ አለኝ ለነዛ ግን ምክንያት የሆነኝ እኔን ማመኔ ነው እንግዲህ ማመን ለራስ ነው አንድ ሰው ተጠራጣሪ የሆነ በሄደ ቁጥር የሚጎዳው እሱ ነው። የሚጠበቅበትም ጊዜ ይኖራል። በእርግጥና በውጭ ሀገር የሚሰሩ ጥናቶች አሉ። በተለይ እነዚህ በጣም ይሄ ኮሚኒቲ ትረስት አላቸው ሶሻል ትረስት አላቸው ተብሎ የሚታመኑ እነዚህ በተለይ ቻይና አይነት ኮሚኒቲ ያላቸው በጣም ጥብቅ የሆነ ግንኙነት አላቸው እነ ኮሪያ አይነት እና እንደውም ጥናቶች የሚያሳዩት ምንድን ነው ሰዎችን የሚያምኑ ወይም ደግሞ የኮሚኒቲ ሶሻል ትረስት ያላቸው ሰዎች ከልብና ከደም ዝውውር ጋር ከተገናኙ በሽታዎች የመጠበቅ እድል አላቸው። ይሄ ሬዲስት ሞርታሊቲ ሬት አላቸው። በካንሰር ከመያዝ እድላቸው የቀነሰ ነው ብሎ ሁሉ ጥናቶች ያሳያሉና ሰው ባመነ ቁጥር የራሱን ስትሬንግዝ ይጨምራል፣ ጤናውን ይጠብቃል፣ ውጤታማም ይሆናል። የሚያምን ሰው ሁሉ መታመን ይችላል። እውነት ነው እንዴት? እኔ አንተን ካመንኩህ አንተ ደግሞ እኔን እምታምነኝ ሆኜ መገኘት የመገኘት ይኖርብኛል። ያኔ ነው መታመን የሚመጣው ማለት ነው። ለእኔ እሱ ትልቅ ነገር ነው። ማመን ዋጋውን ያወቀ ሰው ነው መታመን አለ ብሎ የሆነ አካል ጋር የሚሄደው የማመንን ልክ ያቀዋል። በማመን ውስጥ በሚመጡ ጉድለቶች መሰበሮችን የሚፈጠሩ ችግሮችን ለምሳሌ አለመሳካቶቹ የሚፈጥሩ መጥፎ ስሜቶችን ሁሉ አብላልቶ ግድፈቶችንም አውቆ ስሜታቸውን ተረድቶ ብዙ ነገሮችን ተረድቶ ራሱ ጋር አጠጥሯቸው የቆየ ሰው ነው እምነት አለኝ ብሎ መሄድ ያንን ዋጋ ያውቀዋል። እንደውም የዛ ጎልደን ሩል ወርቃማው ያለም ወርቃማው ሕግ የሚባለው ሰዎች እንዲያደርጉልህ የምትፈልገውን አንተ አድርግላቸው አይደለ ወርቃማ ህግ የሚባለው እኔ ሰዎች እንዳምናቸው በምፈልገው ልክ ሰዎች ደግሞ እኔን እንዲያምኑኝ ሆኖ መገኘት ማለት ነው እንዲያምኑኝ እነሱ በሚጠብቁኝ ቦታ ባስቀመጡኝ ቦታ ሆኜ መገኘት ቃል ኪዳናቸውን ፈጽሜ መገኘት የመገኘት ይህ መታመን ነው ድሮ ተሰብስቦ ከብት ውጭ ያድር ነበረ እንዲሆን ነበረ ጎረቤት ቤት ጠብቁልኝ ተብሎ ይከር ነበረ በረሳ የዘጋ እንደፈለገው ማን ያን ጥርጣሬ ታደር ነበረ? አሁን ግን ሰው ጎረቤትን እንኳን ማመን አይችልም። ስለዚህ ይህንን ጥርጣሬ ማጥፋት እስኪችል ድረስ በሀሳብም በተግባርም በቃልም ጭምር ከጎን ሆኖ መታየትን የሚጠይቅ ነው ይሄ መታመን ምንለው። መልሳቸው እንዲህ አየር ላይ የሚቀሩ ወይም ደግሞ ጆሮ ላይ ተንጠልጥለው የሚቀሩ ሳይሆኑ እስከ መንፈስ ድረስ አንድ ሰው ሲታመን ወይም ሲያምን መንፈስ ውስጥ ድረስ መንፈስህ የማይጨበጥ የሚመስልን ባንተ ውስጥ ግን ትልቁን ስፍራ የሞላው ሰው የማድረግ መንፈስ አለ። ሰው የማድረግ ትልቅ ኃይልን የያዘ መንፈስ አለ። እሱ ድረስ ሰርስሮ ገብቶ እንደ መሰረት አንቁ የሚይዝልን ነው እና ማመን መታመን ስናወራ መንፈሳዊ ሕይወትም እሱ ትልቁን ድርሻ ይወስዳል ብዬ ነው የማስበው። እና በማመን በመታመን ውስጥ ለእኔ ብዙ ነገሮች አሉ። ከዚህ ማመን ኃይል ባሻገር መታመንም አንዱ የህይወት አስኳል ነው ተብሎ ይታመናል። እውነት ነው መታመን በራሱ እና ይህ የሰው ልጅ በሰው ዘንድ መታመኑ ምናልባትም በድርጊት ማሳየት ቀደም ብለን እንደገለጽ ነው የሚገለጥ ሊሆን ይችላል። መታመን በመቅደስ እንዴት ነው የሚገለጽ ነው? ምንድን ነው መታመን የሚገርመው መታመን ከባድ ስራ ነው። መንፈሳዊ ህይወትም ስታምን ምንም እንጥፍጣፊ አንተ ጋር ሳታስቀር ነው አምነህ የምትቀጥለው። ወደዚህኛው ህይወት ስትመጣ ግን ስታምን አድካሚ ነው። ባምነው ቢጎልብኝስ፣ ባምነው ከመንገድ ቢቀርስ፣ ባይሆንስ፣ የምንሽከረከርበት የእምነት ጎማዬ ቢሰበርብኝስ፣ ተደናቅፌ ብቀር፣ ብዙ ነገር ጥያቄ ያለው እንዳልኩ ግን ከዚህኛው ጥያቄ በበለጠ ደግሞ መታመን ትልቅ ሸክም ነው፣ ሆኖ መገኘት እንደሚጨበጥ በተለይ የሆነ ሰው የሆነ አደራ እጅ ላይ ያስቀምጣል። ያንን አደራ በእጅ ላይ ያውም ምናልባት የሚያቃጥል የሚለበልብ ሊሆን ይችላል። ያንተን ትዕግስት ያንተን ሰው የመሆኑ ነገሮች ሁሉ የምትፈተንበት ሊሆን ይችላል። ታምኖ መገኘትና ትልቅ ሸክም ነው፣ የቤት ስራም ነው፣ ጥያቄ ማያቋርጥ ጥያቄ ነው። ሰዎች እየታመኑ ሲሄዱ እየተማመኑ ሲሄዱ ያላቸውን ወደ መስጠት ይሄዳሉ። የኮሚኒቲ ፓርቲሲፔሽን፣ በነጻነት የመሳተፍ የመተባበር፣ የቮለንታሪ አክቲቪቲዎች በጣም እየሰፉ የመሄድ ይመጣል። ከዛ ያላቸውን ለማህበረሰቡም ለመንግስትም የመሄድ መታምን በሆነ ሰው አካል ነው ወደ አንተ ጭነት የመጣ አንተ መስጠት ቀላል ነው። ከአንተ የሆነ ነገር መስጠት ማቅለል ነው። ሰውና ሰው ከተማመነ ሰውና መንግስት ከተማመነ ግብር ከፈሉ አትክፈሉ የሚልክልክ ክፍል ውስጥ አንገባም። ወዶ ነው የሚያደርገው ነው የሚያደርገው። ስለዚህ ኢኮኖሚክ ሞቢላይዜሽን ይመጣል ማለት ነው ውስጥ የመጀመሪያው መታመን የፈረሰበትን ልንገር ወደ መጀመሪያ ጄ በመጀመሪያዎቹ መገዳደል መጠራጠር የመጣው በነ አቤል ነው። አቤል እና ቀይል የመጀመሪያዎቹ ወንድማማቾች አቤልና ቃየል መስዋዕት ከቀረቡ በኋላ እግዚአብሔር የአቤልን ንጹህ መስዋዕት ስለተቀበለ ቃየል ወንድሙን ጠላው። አባቴም እግዚአብሔርም ተባብረው እኔን ተወኛል ብሎ አምኖ ስለነበረ ቃየል በአቤል ላይ ጥላቻ አደረበት። አቤልን ከዛ በኋላ በክፉ ይፈልገው ነበረ። አቤል ደግሞ ንጹህ ሰው ስለሆነ ወንድሙን ያምነው ነበረ እና ወደ በረሃ ወርደን እንዲህ አድርገን እሸት ለቅመን በልተን ውሃ ጠጥተን እንምጣ ተብለው ወደ ወንዝ ዳር ሄዱ። ቃየል ምንድን ያደረገው እሱ የሚታመን የሚያምን ሰው አልነበረም። በወቅቱ ቀድሞ ጠጥቶ ተነስቶ እሱ ድንጋይ ፍለጋ ነው ሄደው ወንድሙን ለመግደል ማለት ነው። አቤል ደግሞ ንጹሕ ሰው ነው፣ ያምናል ወንድሙንም አምኖታል። አጎንብሶ ይጠጣል። ቃየል ከኋላው ድንጋይ ይዞ መጥቶ ድንጋይ ይወረውራል ማለት ነው። እንዲያርጎ ወንድሙን አቤልን ገደለው። በወንዝ ዳር ደሙን አፍሶ ገደለው። ይህን ቁም ነገር ከምድ ላይ ይዝል የፈለጉት ከሰው ጋር ያለን እምነት ከእግዚአብሔር ጋር ያለን እምነት የሚለው ነው እያወራ ያለት ና እግዚአብሔር ወደ ቃየል መጣ። ወንድምህ አቤል የታለ አለው። ልብን በሉላጭ ሁ ወንድምህ አቤል የታለ ማለት እግዚአብሔር ከወንድሞቻችን ጋር ወይም ከሰው ጋር ያለንን ግንኙነት በደንብ ይፈልገዋል ማለት፣ መታመናችንን በደንብ ይፈልገዋል ማለት ነው እና የአምኖህ አብሮህ የሄደውን ወንድምን የታደረከው ብሎ ቃየልን ጠይቆታል። አቤል አምኖታል። ወንድምን አምኖ ነው የሄደው ቃየል አልታመንም ያ ባመነው ሰው ልክ ሆኖ አልተገኘለትም አልታመነም አልታመነም ስለዚህ እኔ የአቤል ጠባቂ አይደለሁም ብሎ ለመከራከር ሞክሯል በወቅቱ እኔ የአቤል ጠባቂ አይደለሁም ግን አይደለም ወቅቶታል እግዚአብሔር ሰው ሁላችንም የሁላችም ጠባቂዎች ነን ማለት ነው መታመን ግዴታ ነው ወደም ሁሉ አይደለም እንተማመነው ያንተንም የሱንም ሸክም እንደመሸከም ነው መታመን ውጤቱ ግን በሚገርም ሁኔታ የሚሰጥህ ዋጋ ግን እጅግ በጣም ደግሞ ልኬታ ማታገኝለት ነው። በመታመን ውስጥ ታዲያ የሰው ልጅ ምን ለማትረፍ ሲል ነው የሚታመነው? ልጅ ታሚያለሽ፣ ትርፌ ይለያያል። ስለዚህ በምታተርፈው ልክ ነው። ምን ለማትረፍ ካልከኝ፣ ያ ያስቀመጥከውን ያለምከውን፣ ወይም ደግሞ እኖራለሁ ብለህ ከልጅነት እስከ እውቀት የታተርክ ሮጥክለት፣ የለፋህለትን ነገሮች አተርፍበታለሁ ባልከው ልክ ነው የእምነት ዋጋው የሚለከው ብዬ ነው የማስበው። ማመን መተማመን ከሚሉ የህይወት አስኳሎች ወተን የሰው ልጅ ከሰው ልጅ ጋራ ወይም ከአቻው ጋር የሰው ልጅ እንዲሁ በሚያምነው እምነት በኩል ከእምነት አባቶቹ ጋራ እንዲሁም መንግስት ከህዝብ ጋራ በልዩ ልዩ ምክንያቶች መተማመን ሊፈጥር ይችል ይሆናል። ለመሆኑ በመተማመናችን ውስጥ ምን ልናተርፍ እንችላለን የሚለው ሌላኛው ጥያቄያችን ነው። ወይ መተማመን ቨርቲካልም ሆሪዞንታልም ነው። ሆሪዞንታሊ በዙሪያችን ከፍጡራን ጋር የምናደርገው መተማመን ነው። ቨርቲካሊ ደግሞ ከፈጣሪ ጋር የምናደርገው መተማመን ነው። እና ከፍጡራን ጋር ተማምነ ከፈጣሪ ጋር አትለይም ከፈጣሪ ጋር ተማምነ ከፍጡራን ጋር አትለይም። አብረው ነው የሚሄዱት እነዚህ ሁለቱ። በመተማመን ውስጥ የሆነ ያስቀመጥ ነው የጋራ ዋጋ አለ ብዬ አስባለሁ። ለጋራ ዋጋን መጠንቀቅ ነው ብዬ ነው ማስበው። ለጋራ ላስቀመጥ ነው አንድ ግዙፍ ሀሳብ ወይም አንድ ግዙፍ ውጤት ዘብ መቆም ማለት ብዬ ነው የሆነ ክልል መስራት ማለት። ለዛሽ ነገር ለጋራ ጥቅምህ ለምትሳሳለት ነገር ዋጋ መስጠት ነው መተማመን። የምንተማመን ከሆነ ሁላችን የምንተማመን ከሆነ የማይበገር ትውልድ መፍጠር ይቻላል። በነገራችን ላይ በውስጥ ያለው አይል የአንድ ሰው መንፈስ ግዝፈት በምድር ላይ ከምታየው ግዙፍ እቃ በላቀ ሁኔታ ሚዛን የለውም። ግዙፍ ነው። ሰው ከእቃ በላይ አይደለ? ሰው ከቁስ በላይ ነው። ከቁስ በላይ የሆነን ሰው የተባለን ስሪት ማንቀሳቀስ፣ ማዘዝ፣ መምራት፣ ጥያቄ መፍጠር የቻለ ግዙፍ መንፈስ ውስጡ አለ። ስለዚህ ሙሉነት ያን ጥያቄዎችን ያንን መንፈስ ተሸክሞ መንቀሳቀስ የሚችል ሰው ከቁስ በላይ ከፍ ብሎ አይቶ ራሱን ተመልክቶ ጥያቄዎችን መጠየቅና መመለስ እንተማመናለን፣ አንሸነፍም፣ አንጣለም ወደሚል የስነልቦና እድገት ከመጣን ያን የምንፈልገውን አገራችን በጥንት የነበራትን የማይበገር ትውልድ ማምጣት እንችላለን። ታዲያ በመተማመናችን ውስጥ ይህንን ካተረፍን አለመተማመንን ምን አመጣው የሚል ሀሳብ ይነሳል። ቀጣይ ሳምንት የአለመተማመን ምንጩ ምንድነው? በሚል ሀሳብ ሌላ ዝግጅት ወደ እናንተ ይዘንላችሁ እንቀርባለን። የዛሬውን አጠናቀቅን። ጤናስ ይስጥልኝ።